ሰላም የበራሱ ተከታታዮች እንዴት ናችሁ? እኔ በጣም ደህና ነኝ። የእናንተም ሰላማችሁ ይብዛ። ለዛሬ የምታደምጡትን የፍቅር እኔ ፍቅር ታሪክ ይዣለሁ። እንደ ተለመደው ላይክ በማድረግ ጀምሩ። ነባሮችን አመሰግናለሁ። አዲስ ሆናችሁ ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ከእስከ ዛሬዎቹንም የወደፊቶቹንም እንድትከታተሉ ጋብዛለሁ። ሰላም፣ ፍቅር፣ ጤና በእያላችሁበት ይሁን። ወደ ዛሬው እንለፍ። ቤተልሔም ከሱራፌል ጋር በጀመረችው ፍቅር ቤተሰቦቿ ደስተኛ አይደሉም ምክንያታቸው ደግሞ ሱራፌል ሱሰኛ ነው፣ ወደፊት የማይጠቅምሽም የሚል ነው። ቤተልሔም ደግሞ በእርግጠኝነት አብሬው ሆኜ ሱሱን አስወዋለሁ የሚል ጽኑ እምነት አላት። በእርግጥም እንደዚህ አይነት ጠንካራ እምነት ያደረባት በጣም ስለምትወደው ነው። አብረው ሆና ሱራፌልን ሱሱን የማስተው ጥረቷ ያን ያህል ውጤታማ ባይሆንም በቤተሰቦቿ በየቀኑ የሚደርስባትን ተቃውሞ ይችላ፣ አሁንም በተስፋ ከሱራፌል ጋር አብረው ሆና ሙከሯን ቀጥለች። በዚህ መሃል ግን ቤተልሔም ትልቅ ችግር የሆነባት ቀስ እያለም ቢሆን ሲጋራ ና ጫቱን ማቆም እንዳለበት አጥበቃ ስትነግረው ድንገት ፊት ይነሳትና ስልኳንም ማንሳት ያቆማል። ያኔ ሰላሟን ታጣለች። ከሱ ውጪ ስለምንም ነገር ማሰብ ይሳናትና ከተደጋጋሚ ሙከራ በኋላ ስልኳን አንስቶላት ሲያወሩ ወደ ቀልቧ ትመለሳለች። ያኔ ቤተልሔም ነያላት ቦታ በራ ትሄዳለች። በዚህ ሁኔታ ሱራፌል ሱሱኔ የማቆም ምንም አይነት ለውጥ ሳይታይበት ሁለት ዓመታት አለፉ። አንድ ቀን ታዲያ ቤተልሔም እንደተለመደው ቤቱ ሄዳ ሲያወሩ፣ ለምን አብረን አንኖርም ሲል ሐሳብ አቀረበላት። ቤተልሔም ይሄ ሐሳብ የውስጧ ምኞት ስለነበር ደስ እያላት አብረን ከመኖራችን በፊት ግን አንድ ቃል ግባልኝ አለችው። ሱራፌልም ሰርግ ምናምን አትበኝ እንጂ ችግር የለም አላት። እሱ ወደፊት አይቀርልህም አሁን ግን ቃል እንድትገባል ልኝ የምፈልገው ይህንን ሲጋራና ጫት እንድታቆም ነው አለችው። በእርግጠኝነት አቆማለሁ አላት። ማለልኝ አለችው። ማለላት። ከዛሬ መጀመር አለብህ አለችው። ሱራፌልም ኪሱ ውስጥ ያሉትን ሶስት የሚሆኑ ሲጋራዎችን በአንድ ላይ ወገባቸው ላይ ቀንጥሶ የቆሻሻ ቅርጫት ውስጥ ጣላቸው። ቤተሌም በደሳቱ አጥጭ በ15 ቀን ውስጥ ቀስ በቀስ ልብሶቿንና አንዳንድ ዕቃዎቿን አመላልስ አምጥታ ገባች። ቤተሰቦቿ ይህንን ማመናቃታቸው፣ ሆኖም ምንም የሚያደርጉት ነገር ስላልነበር

ሱራፊል ለቤተልሔም ቃል በገባላት መሰረት ሱሱን እንዳቆመ ገለጸላት። በዚህም አብሮ መኖር ከጀመሩ ወራት ተቆጠሩም። ቤተልሔም ሱራፊልን እቤት ውስጥ እንደ በፊቱ ሲያጭስም ሆነ ሲቅም አታየውም። ውጭ ላይ ግን እርግጠኛ አይደለችም። በአንዴ ሙሉ ለሙሉ ባያቆም እንኳን ቀስ በቀስ የማቆም ጥረቱን እያደረገ እንዳለ ግን ተስፋ አድርጋለች። በእውነታው ግን ሱራፊል ሱሱን የማቆም አቅም አንሶት ይሁን ወይም ጥረት ሳያደርግ ቀርቶ ሁሉንም ባለበት እያስቀጠለ ነበር። ቤተልሔም ያንን ዘጌታም ቢሆን እየተረዳ ጉዳይ ስትመጣ አንዴ መታ ስለገባች ተመልሳ ቤተሰቦቿ ጋር መሄድ አሳፍሯት ሱስን ልታቆም ቃል ገብተልኝ እንዴት ቃልን አጠብቅም ስትል ትጨጋጨቀው ጀመር። ይሄም የዕለት ተዕለት ዋነኛ የጭቅጭቃቸው መነሻውና አንድ ቀን ግን ነገራቸው ከረርና ሱራፌል በኃይለኛ ቁጣ ሁለተኛ በዚህ ጉዳይ ላይ ደግመሽ እንዳትናገርኝ ስትፈልጊ ወተሽ መሄድ ትቻለሽ አላት። ልክ ነህ፣ ጥፋቱ የኔ ነው እንዳንተ ራሱን ያናወዘ ሰው ንግግር አመኜ መምጣት ያለችው ይህኔ ሱራፌል ራሱን መቆጣጠር አቅቶት ቁጣው ወደ በኃይል ተቀይሮ ቦታ ሳይመርጥ እጁን ያሳርፍባት ጀመር። አፍንጫ እስኪደማ ከደበደባት በኋላ ወጥቶ ሄደ። ይህኔ ቤተልሔም ይዛ የመጣቻቸውን ልብሶቿን ይዛ ቤተሰቦቿ ጋር ሄደች። የሆነውን ስትነግራቸው ቤተሰቦቿ አስቀድመን ነግረንሽ ነበር እሰይ በልሽ አላሏትም። እንኳንም አካልሽ ሳይጎል ወጥተሽ መጣሽ ብለው ተቀበሏት። ቤተልሔም በዚህ መልኩ ከሱራፌል ጋር የነበራትን የወራት አብሮነት አቋርጣ ቤተሰቦቿ ጋር መታ መኖር ጀመረች። ሆኖም ግን አስራ አምስት ቀን ባልሞላ ጊዜ ውስጥ ሱራፌል በናፍቆት ሁልቢ ልባ አስጀመር የሶስት ደባሉን ቢተውኮ ሱራፌል በትክክልም የኔ ሰው ነበር ስትል ከራሷ ጋር ታወራለች። በዚህ መልኩ ደጋግማ ስለ ሱራፌል ስታስብ ያደረጋትን ሁሉ እየረሳች ልቧ እንደ አዲስ ይነሳሳባ አስጀመር። ሆኖም ግን የዚያን ቀን የሆነውን ሁሉ እንደገና አሰበችው። በድብደቧ ብዛት ራሷን እንደ መሳት አድርጓት በወደቀችበት ነበር ትቷት ወጥቶ ሄደው። በናፍቆቷ ለሱራፌል እየላለ የነበሩ አንጀቷ እንደገና ተሰበሰበና አርፋ ተቀመጠች። አንድ ቀን ግን ሱራፌል ራሱ ደወለላት። ልክ ስልኩን እንዳየችው ከእሷ ቁጥጥር ውጭ በሆነ መልኩ መላው ሰውነቷን አንዳች ነገር ሲወራት ተሰማት። ስልኩን ለማንሳት አመነታች። በዚህ መሃል ጥሪው አልቆ ተቋረጠ። በዛው ለሁለተኛ ጊዜ ደወለላት። አንስታ ምንድን ነው አለችው። እንዴት ነሽ አላት። የእኔን ደህንነት ትወውና አሁን ለምንድን ነው የደወልኩ አለችው። ይቅርታ ልጠይቅሽ አላት። ከዚህ በኋላ እዚሁ የምትደበደብልህን አህያ ፈልግ፣ እኔ ጋር ደግመህ እንዳትደውል አለችና ስልኩን ጆሮ ላይ ዘጋችበት። ሱራፌል ግን አላቆመም፣ እንደገና ደወለላት። ቆይ ምንድን ነው ከኔ የምትፈልገው ስትል አንባረቀችበት። ይቅርታሽን አላት። ችግር የለም ይቅር ብያለሁ። እሺ በቃ አትደውልልኝ አለችና ለሁለተኛ ጊዜ ዘጋችበት። ሱራፌል ግን አሁንም አላቆመም፣ እንደገና ደወለላት። አንስታ ምንድን ነው አለችው። አትደውልልኝ ካልሽኝማ ይቅር አላልሽኝም ማለት ነው አላት። ስራ የለህም መሰለኝ በልቸው አለችው። እንደውም ዛሬ ከስራ በኋላ ላገኝሽ ፈልጋለሁ አላት። እውነትን ነው አለችና የለበጣ ሳቋን ስጋ በልበልቻው ብላ አሁንም ስልኩን ዘጋችው። ሱራፊል መልሶ እንደሚደጉል ውስጧ እየጠበቀ እግረ መንገዷን እንደገና ማሰብ ጀመረች። ራሷን ያስገረማት ነገር በአንደበቷ እነዛን የመሳሰሉ አስቀያሚ ቃላት እየወጣች ልቧላ ያለው እውነት ግን እሷም ልታየው መፈለጓ ነበር። ሱራፊል ከአንድ ሰዓት በኋላ መልሶ ደወለላት፣ አላነሳችም። የዛን ቀን ማታም ደወለላት። አሁንም አላነሳችም። የይቅርታ ቃላትን በመልእክት ደጋግሞ ላከላት። በብዙ ልመና እንደገና መውራት ሲጀምሩ፣ እባክሽ አይንሽን ብቻ ሊየው በጣም ናፍቅሽኛል አላት። ቤተልሔም እንደገና እንደ አዲስ ልቧ ተናወጠባት። ብዙ ካመነታች በኋላ ከቤተሰቦቿ ተደብቃ ራቅ ያለ ቦታ ሄዳ አገኘችው። ሱራፌል ጉዝጉዝ ብሎ ይቅርታ ከጠየቃት በኋላ ምን ያህል እንደናፈቀችው ገለጸላት። እኔ እናንተን የሚያጣላን እኮ ሱስ ነው፣ እባክሽን ነገር አቁሙ አለችው። አሁንም ነገሮችን እንደሚያስተካክል ቃል ገባላት። በሁለቱ መሀል ሳይታሰብ ሰላም ወረደ። ቤተሰቦቿ ምን ሊሏት እንደሚችሉ ቢያሳስባትም ዓይኗን ጨፍና መታገባች። ይህኔ እንደተጠበቀው ቤተሰቦቿም ከዚህ በኋላ ዓይንሽን እንዳናየው አሏት። አዛውንት አባቷ ግን ለሰወግነው እሷ ከወደደች ምን አገባችሁ አሉ። ቤተሌም ከሱራፌል ጋር እንደገና ኑሮዋን ቀጠለች። ሱራፌል አብረው በሆኑ በሁለት ወር ውስጥ ወደ አስቸጋሪ ባህሪው ተመለሰ። አሁን ግን እንደ በፊቱ ብድግ ብላ ቤተሰቦቿ ጋር መሄድ አልፈለገችም። በቃ ሁሉንም ነገር ችሎ መኖር በሚለው ላይ ራሷን አሳመነች። እናም ሁሉንም ነገር ችላ ኑሮ አንቀጠለች። የሱራፌል ስድብና ድብደባ ግን ከቀን ወደ ቀን እየጨመረ ነበር። አንዳንዴ ያገኘውን ነገር ሁሉ አንስቶ ይወረውርባታል። አንድ ቀን የሆነ ገንዘብ አስቀምጪ ብሎ ሰጣት። እንደተለመደው ተጣሉና በብስጭት በዛ ብር ወጥታ የቤቱ ውስጥ ሥጋ ገሳበት መጣች ሱራፌል ቤት ውስጥ ላይኖ አዳዲስ ዕቃ ሲበዛበት በቀጥታ አስቀምጫልኩሽን ብራንጩ ነበር ያላት። የለም የምታየውን ዕቃ ከዝቺበት አለችው። ማና ዞሽ አላትና ድንገት ተነሷን ነቃት። በጫትና በሲጋራ ከምስጨረሰው ብቄ ነው ስትል የድፍረት ቃል ተናገረችው። ይዛን ቀንም እንዳት ሞት እንዳትድን አድርጎ ደበደባት። ልክ ሲነጋላት ለሁለተኛ ጊዜ ጓዟን ጠቅልላ ቤተሰቦቿ ካሂደች ታላቅ ወንድሟ ከነ ልብሷ ስወጥቶ ቢያባረራት ምኞቱ ነበር። አባቷ ግን ማናግበቱት ቤቷ ነው መኖር ትችላለች፣ ብለው ከሁሉም ተከላከሏት። ለሁለተኛ ጊዜ ተመልሳ ስትሄድ በዛ ቤት ውስጥ የሚያዋሯት አባቷ ብቻ ነበሩ። እናቷ እንኳን ሳይቀር ከእሷ ጋር ንግግር አቁመዋል። በኋላም በተለይም አንድ 15 ቀን ቤተሰቦቿ ጋር እንደኖረች ራሷ ላይ ያስተዋለችው አንድ ነገር እጅግ አስደነገጣት። ጤና ጣቢያ ሄዳ ምርመራ ስታደርግ መጸነሷን አወቀች። ይህኔ ጉልበቷን ብርክ ያዘው። ከዛ በኋላ እንቅልፏ ከዳት። አሁን ምንድን ነው ማድርገው ስትል ቀንና ሌሊት መጨነቅ ሆነ ስሯ ከብዙ የሀሳብ ማውጣትና ማውረድ በኋላ አንድ ውሳኔ ወሰነች፣ ወደ ሱራፌል ጋር መመለስ። ከዛም ስልኩን በተጠንቀቅ መጠበቅ ጀመረች። ሱራፌል እንደገና አንድ ወር ሳይሞላሁ ደወለላት። አሁን ክፉ ቃልም አልተናገረችም። እንደተለመደው ይቅርታ፣ ወደ ቤትሽ ተመለሽ አላት። ግን አንተ መቼ ነው ሰላም የምትሰጠኝ የሚሉ ጥቂት ወቀሳዎችን ካወረደችበት በኋላ ብድግ ብላ ተመልሳ ገባች። ይህንን ስታደርግ ምንም ቢያስከፋት እንደማትመለስና ከቤተሰቦቿ ቤት ለመጨረሻ ጊዜ እየወጣች እንደሆነ እርግጠኛ ነበረች። ያንን ሁሉ አድርጓት አሁን የወሰነችው አይደለም ከፋኝ ብሎ ለመመለስ እየመጣች ለመጠየቅም እንኳን እንደሚያሳፍራት ታውቋለች። ቤተልሔም ከዚህ በኋላ ምንም ማድረግ እንደማስችል አማራጭም እንደሌላት ለራሷ ነግራ ሁሉንም ችላ ከሱራፌል ጋር መኖር ጀመረች። በእርግጥም ነፍሰ ጡር መሆኗን ከነገረችው በኋላ ድብደባውም ዘለፋውም ቀንሶላታል። መደበኛ ችግሮቹ ግን አሁንም ሳይቀየሩ ቀጥለዋል። ቤተልሔም ቀኗ ደርሶ ወለደች። ቤተሰቦቿም አንዳንዴ ብቻ መጥተው ከጠየቋት በኋላ ተመልሰው ዝር አላሉም። አሳዛ ወሳኙ ነገር ልክ እሷ በወለደች በሁለተኛው ወሯ ከቤተሰቦቿ ብቸኛ የማያጨክኑባት አባቷ ሕይወታቸው አለፈ። ይሄ ለቤተልሔም ከባድ አዘን ነበር። ሱራፊል ቢያንስ ልጅ ሲወለድለት ጸባዩ ሊስተካከል ኃላፊነት ሊሰማው ይችላል ብላ ብትጠብቅም ጭራሽ አሻሽሎት ውጭ ማደር ጀመረ። አሁን ቤተልሔም ይበልጥ ግራ ገባት። የአስቤዛና የቤት ኪራይ ሰጣትም ይሰጣትም ጭንቆነ የቤቷ አከራይ ሴትዮ እቤት የሚያገኟት እሷን ስለሆነ እሷን ሲጨቀጭቋት ይውላሉ። በሴትዮዋ ዘለፋ ውሃ መቅዳት መሳቀቅ ጀመረች። በየወሩ በሳቷ አለመክፈል እየተደጋገመ ሲመጣ ቤተልሔም ልጅ ይዛ ቀጣይ ሕይወቷ እንዴት ሊሆን እንደሚችል ስታስበው ይጨንቃስ ጀመር። የሆነ ጊዜ ላይ ሱራፌል ይባስ ብሎ ጠዋት እንደወጣ ማታም ሳይመለስ ቀራ። ብስደውልለትም አያነሳም። እንደተለመደው ጠዋት እንደሚመጣ ጠብቀው ነበር፣ አልመጣም። ለሁለተኛ ጊዜ ቀኑ መሻም ስልክ ስትደውልለት ይጠራል። አሁንም አያነሳም። በሰላም ነው ወይ ስትል መልእክት ጻፈችለት። አዎ በሰላም ነው ለስራ ከከተማ ወጣ ብዬ ነው ሲል መልሶ ጻፈላት። ቤተልሔም እድሏን እያማረረች የዛን ቀን ስታለቅሷለች። ሱራፌል በአራተኛው ቀን መጣ። ምንም ነገር ከማለቷ በፊት ፊት ነሳት። እንደምንም ልጅ አንድ ዓመት ይሙላውና የማደርገውን አውቃለሁ ስትል በልቧ ተዘጋጀች። የሱራፊል ድርጊት ግን ልጇ አንድ ዓመት እስከሚሞላው የሚያስጠብቃት አልሆነም። በተከታታይ የሶስት ወር የቤት ኪራይ ሳይከፍል ቀራ። ሴትዮዋ ኪራዩን ክፈሉ እንጂ ከማለት ገንዘቤን ሰጥታችሁኝ ቤት ይልቀቁልኝ ወደ ማለት ተሸጋገሩ። ቤተልሔም ቤት ውስጥ የምትቸገረው ሲያንሳት አንድ ቀን እንደወጣ በዛው ቢሄድ ጌታም ጥቼ ልከፍላቸው ነው ስትል አሰበችና እዳ ላለመግባት ስትል ከዛ ቤት ወጥታ ልትሄድ አሰበች። ግን ደግሞ ወጥቶ ስለመሄድ እንጂ መዳረሿ የት እንደሚሆን አላሰበችውም። አይኗን በጨው አጥባ ቤተሰቦቿ ጋር ብትሄድ በእሷ መቼ የሚማጨክኑት አባቷ ቢኖሩ እንኳን ባልተጨነቀች ነበር። አሁን እሳቸው የሉም። ያኔ ለሁለተኛ ጊዜ ሱራፌል ጋር ተመልሳ ስትሄድ ከዚህ በኋላ እዚህ ቤት ተመልሰሽ ብትመጪ በእጅ ሰበብ ትሆኛለች ሲል ታላቅ ወንድሟ ያስጠነቀቃትን አትርሰውም። ስለዚህም በሌላ ከተማ የምትኖር ጓደኛዋ ጋር ልትሄድ አስበችና ደወለችላት። በእርግጥ አባባሏ ልትጠይቃት እንደምትሄድ ነበር የሚመስለው። ጓደኛዋም የተረዳችው እንደዛ ነው። ቤተልሔም ስትደውልላት በጣም ደስ ይለኛል፣ እስኪናይና ጠይቅኝ ያለቻት ጓደኛዋ ይህን የቤተልሔም፣ ንብረቴ የምትላቸው የእሷና የልጇ ልብሶች ናቸው። እነሱን በሻንጣ ይዛ ገና አንድ ዓመት ያልሞላውን ልጇን አዝላ ሱራፊል በሌለበት አከራዩም ሳያዋት ጓደኛዋ ጋር ወደ ሌላ ከተማ ሄደች። ቤተልሔም እዛ እንደደረሰች ጓደኛዋ በናፍቆት ተቀበለቻት። ከእሷ አንጻር ጓደኛዋ ገና ወጣት መስላለች። ሻንጧዋን ተቀብላት ወደ ቤት ወሰደቻት። ጓደኛዋም በጥሩ የእንግዳ አቀባበል ቤተልሔምን ለቀናት ተንከባከበቻት። ቤተልሔም ከዛም ከባለቤቷ ሱራፌል ጋር አብሮ መኖር ሲኦል እንደሆነባትና ላለመመለስ እንደመጣች ነገረቻት። እናም አንዲት አነስተኛ ክፍል ተከራይታ ቺፕስና ብስኩትን ቢሆን ጠብሳ የሰላም እንቅልፍ እየተኛች ልጇን ማሳደግ እንደምትፈልግ ለጓደኛዋ ነገረቻት። ጓደኛዋም በፍጹም ኑሮውን ብቿን እንደማስችለውና ወደ ቤቷ ተመልሳ ነገሮችን ለማስተካከል ብትሞክር እንደሚሻላት መከረቻት። ቤተልሔም ግን በመንገሽገሽ ለምን ጎዳና ላይ ያልኖርም ከሱ ጋር በክቶኛል ስትል በምሬት መቁረጧን ገለጸችላት። ይህን ያህል ከቆረጥሽማ ከተማውን እስከምትለምጁና የምትሰሪውን ስራ እስከምትመርጪ አንድ ክፍልም ብትሆን እዚሁ እስከተወሰነ ጊዜ አብረን መኖር እንችላለን አለቻት። ቤተልሔም በጣም ደስ አላት። አሁን ውስጧ ሲረጋጋ ተሰማት። እናም ከተማውን በደንብ እስከምትለምደው እቤት ተቀመጠች። ጓደኛዋም በአንድ ንግድ ቤት ተቀጥራን የምትሰራውም ጠዋቶ ታ ማታ ትመጣለች። ሆኖም ግን ህፃኑ አየሩ አዲስ ሆኖበት ይሁን የጤና እክል ስለገጠመው መታከም ነበረበት። በዚህም ቤተልሔም እጇ ላይ የነበረችው ጥቂት ገንዘብ አንዳንድ እያለች እየተመናመነች ነበር። ቤተልሔም ልጅ ይዜ የሚቀጥራት ድርጅትም ሆነ ግለሰብ አልነበረም። እንዳሰበችው ብስኩትና ቺፕስ ጠብሳ ለመሸጥም ቦታም ሆነ መነሻ ገንዘቡ ችግር ሆነባት። ከዚህ አጣብቂኙት እንዴት መውጣት እንደምችል ማሰላሰል ጀመረች። በዚህ መሀል ነበር አንድ ቀን ምሽት ላይ እንደተለመደው የጓደኛዋን ከስራ መምጣት እየተጠባበቀች እያለ ሁለት ሰዎች ድንገት ጓደኛዋን ተሸክሞ አምጥተው እቤት ያስገቧት። እነዚህ ተሸክሞ ያመጧት ሁለት ሰዎችም ቢቻ ላኪም ቤት ውሰጃት አሏት። ጓደኛዋ በተሰበረው እግሯ ምክንያት እሪ ትላለች። ቤተልሔም ምን እንደተፈጠረ ለማወቅ ግራ ገብቷት በድንጋጤ ምንድነው የተፈጠረው ስትል የጓደኛዋን አንገት አቅፋ አብራ እያለቀሰች ጠየቀቻት። ባጃጅ ላይ ያለኝን ዘርፈው አስፓልት ላይ ገፍትረውጣሉኝ አለቻት። በህመሙ በምታወጣው የሰቆቃ ድምፅ መሃል ለነፍስ ብሎ አንስቶ ያመጧት ሰዎች ጎጥተው ሄዱ። ቤተልሔም በዛ ምሽት ሆስፒታል ልትወስዳት ብታስብም እንዴት አድርጋት ውሰዳት። ሌሊቱን ሙሉ በለቅሶ ቁጭ ብሎ አደሩና ሲነጋ በጎረቤት ባጃጅ ሆስፒታል ወሰደቻት። ቤተልሔም ጓደኛዋን የተሰበረው እግሯ ወደ ቦታው እስኪመለስ 15 ቀን ሙሉ ሆስፒታል አሳመመቻት። ጓደኛዋም በባንክ የቆጠበቻትን ጥቂት ገንዘብ በሙሉ በሕክምና ራክፋ ቀሪውን የሕክምና ጊዜ በቤት ሾነች፣ ተከታታይ ተባለች። የቤተልሔም ጓደኛ ቤቷ ተኝታ ህመሟን ማሳመም የቻለችው ከዛ በኋላ ለነበረው አንድ ወር ብቻ ነበር። ልክ ካንድ ወር በኋላ የሚላስ የሚቀመስ ነገር በቤት ውስጥ ጠፋ። የቤት ግራይ መክፈል የማይታሰበውና ቤት ውስጥ በችግር ተቆራምዶ መፋጠጥ ብቻ ሆነ። በዚህ መልኩ ቤተልሔም ለልጇ አንዲት እንቁላል እንኳን ገሳ ማጉረስ ተቸገረች። ይህኔ ደና ምግብ ትመገብ የተባለችው ጓደኛዋ ሰውነቷ ክሶ አልጋ ላይ ተኝታ ስትመለከታት ስትሞችማ ዝመብያ ላይም ብላ በሁዷ ልጇን በጀርቧ አስላ ሻርቧን ላዩ ላይ ጣል አድርጋ ባጃጅ ተሳፍራ ሰው ሁሉ ከሚተራመስበት ትልቁ መንገድ ላይ ሄዳ ቆማ ቃል ሳታወጣ ችግሯን በደንብ በሚያስረዳላት ሁኔታ አይኗን ስታንከራትት አንድ ሁለት ሰዎች አስር አስር ብር ሰጥቷት አታለፉ። ከዛ በኋላ ሌሎችም ሰዎች እንደዛው ሳንቲሞችና ብሮችን እጇ ላይ ያስቀምጡላት ጀመር። ከሰዓታት በኋላ በተለይም በተወሰኑ ብሮችና ሳንቲሞች እጇን ሞላች። ከዛም አስፈላጊ ነገሮችን ሁሉ ገዝታ ወደ ቤት ገባች። በእርግጥም ይህንን ድፍረት ያገኘችው እዛ ከተማ ላይ ማንም ማያቀኝም ብላ በማሰቧ ነበር። ለጓደኛዋም ለልጇም ጥሩ ራት አዘጋጀች። ከዛ በኋላ ቤተልሔም ወጣያለች ልጅ እዛውራ መንገድ ላይ ቆማ ሰዎች በሚሰጧት ሳንቲሞችና ብሮች የልጇንና የራሷን እንዲሁም የጓደኛዋን ውጪ መሸፈን ጀመረች። የቤት ኪሬውንም በዛ መልኩ መክፈል ቻለች። ጓደኛዋ ይህን ገንዘብ ግን ከየት እያመጣሽ ሆኖ አለቻት። አንዳንድ ቀለል ያሉ ስራዎችን እየሰራው ነው አለቻት። ቤተልሔም በዚህ መልኩ የሰው ፊት ማየቱ ያሸማቀቃትን ያህል የጓደኛ የጤና መሻሻል ደስ ይሰጣት ነበር። እናም ታዲያ አንድ ቀን ቤተልሔም እንደተለመደው ልጇን አዝላ አዘውትራ የምትቆምበት አውራ መንገድ ላይ ተሰይማለች። አንድ ሰው ድንገት እጇን አፈፋ አድርጎ ይዞ ምንም ሳይላት እያንደረደረ ይወስዳት አስጀመር። ኮፍያና መነጽር አድርጎ ስለነበር ማንነቱን ለመለየት ሰከንዶችን ወስዶባት ነበር። ያ ሰው ታላቁ ወንድሟ ነበር። እረ ከነ ልጄ ጣልከኝ ባክ፣ ወዴት ነው የምትጎትተኝ? እኔ ከዚህ ወዴትም ማሌድም ስትል ድርቅ ብላ ቆመች። በብስጭት በተቃጠለ አኳኋን አንቺ ዘራ ሰዳቢ፣ አሁን አትታገኝ መኪና ይሻለሁ፣ ወደ ቤት እንሄዳላት። እኔ ጓደኛኝ ትቼ ከዚህ አልሄድም አለችው። የምናባሽ ጓደኛ ነው ሲል ጮኸባት። አንዲት ጓደኛ ያለች እግሯ ተሰብሯል፣ ብቿን ባዶ ቤት ትቻት ሊሄድ አልችልም አለችው። ስድቡን ካወረደባት በኋላ እሺ መኪና ውስጥ እንግባና ጓደኛሽ ቤት እንሄዳለን አላት። ቤተልሔም ልጇን እንዳዘለች የወንድሟ መኪና ውስጥ ገባች። ከዛ ግን ወደ ጓደኛዋ ቤት ሳይሆን ወንድሟ በቀጥታ መኪናውን ወደ አዲስ አበባ አቅጣጫ አከነፈው። ቤተልሔም እንቧን እያዘራች ብትለምነውም ወንድሟ መልስ አልሰጣትም። ቀኑን ሙሉ ተጉዘው አዲስ አበባ ገቡ። ወንድሟ ወደዛ የመጣው መንገድ ላይ ቆማ ስትለምን አንድ የሚያውቃት ሰው በአጋጣሚ ተመልክቷት ለወንድሟ በመንገሩ ነበር። ሳይውል ሳያድር ሲከንፍ የመጣው ይሄ ሚስጥር ግን አይቷት ለወንድሟ በነገረው ሰው፣ በወንድሟና በእሷ መሀል ብቻ ቀረ። ቤተልሔም አዲስ አበባ ከተመለሰች በኋላ ለጓደኛዋ የተፈጠረውን ነገር ሁሉ ነገረቻት። እንዳመነቻት ግን እርግጠኛ አይደለችም። እንደዛም ሆኖ ለቤተሰቦቿ ጓደኛዋ ያለችበትን ሁኔታ ነግራቸው ቆማ እስከመቴ ድረስ በቋሚነት ገንዘብ ይልኩላት ነበር። ጓደኛዋም ኮራት በኋላ ወደ ሙሉ ጤኗ ተመለሰች። ቤተልሔም ስልኳን ቀየራ ስለነበር ሱራፊል ምን ያህል ፈልጓት እንደሆነ አታውቅም። በበኩሏ ግን ስሙን እንኳን መስማት አትፈልግም። ልጇ በቤተሰቦቿ ልዩ እንክብካቤ እያደገ ነው። እሷም የንግድ ሥራ ጀምራለች። ለሌላ አዲስ ህይወት ግን ፈጽሞ ዝግጁ አይደለችም። ከሱራፌል ጋር ያሳለፈችው ከባድ ጊዜ ያሳደረባት ተጽዕኖ ጋር ገና በትግል ላይ ነች።